የሰጠን ብዙ ነገር ብዙ ኒዕማውን ተጠቅመን የሱን ውለታ የሱን ችሮታ አውቀን ምስጋና ይግባህ ማለት እንዴት ያቅተናል? የሱን አዛኝነት የሱን ቸርነት አውቀን ይቅር በለን ማለት እንዴት ይሳነናል? ረ ገበ አሁን ነገ ጁምዓ ነው። ጁምዓን የሰገድነው ከሁለት ቀን በፊት ነው፣ አደለ ሚመስለው? ነቢዩ ምን አሉ? ፈተኩኑ ሰነቱ ከሸህሪ አመቱ ልክ እንደ ወር ይሆናል አሉ። ነቢ ዓለይ ሰላት ወሰላም በረከታቱ ወርም ልክ እንደ ሳምንት ይሆናል። ሳምንትም ልክ እንደ ቀን ይሆናል። ቀንም ልክ እንደ ሰዓት ይሆናል። ሰዓትም ልክ እንደ እሳት ማቀጣጠያ።

ግን የሚሻውን በልክ ያወርዳል። እርሱ በባሮቹ ውስጥ አዋቂ ተመልካች ነውና። እንዲሁም በሱረቱል በቀራ ምዕራፍ 2 አንቀጽ 186 ባሮቼ ከኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ። የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ። ስለዚህ ለእኔ ይታዘዙ፣ በእኔም ይመኑ፣ እነሱ ሊመሩ ይከጀላልና ይለናል። ይህ መልእክት በሱረቱል ጋፊር ምዕራፍ አርባ አንቀጽ ስልሳ ላይ ተደግሟል። ጠይቁኝ እሰጣችኋለሁ። አላህ ሱብሃነሁ ወተዓላ ጠይቁኝ እሰጣችኋለሁ ይላል። ዱዓችን መልስ የማያገኝ ከሆነ ይህ የቁርአን አንቀጽ ተፈጻሚ ሊሆን አይችልም የሚል እሳቤ ያላቸው ሰዎች ሊኖሩ ይችላሉ። ሆኖም ግን በደንብ ካጤን ነው አላህ ሱብሃነሁ ወተዓላ መልስ ባለመስጠት ለጸሎታችን መልስ እየሰጠ ነው ምክንያቱም እሱ ለኛ ጥሩና መጥፎ የሆነውን ነገር ለይቶ ያውቃል። ምክንያቱም እሱ ለኛ በጎና መጥፎ የሆነውን ነገር ለይቶ ያውቃል። የበደለህንም፣ የምትወደውንም፣ የማትወደውንም፣ የሚወድህንም፣ የማይወድህንም ብድር ጠይቀኸው የሰጠህንም፣ የከለከለህንም ለምን ብትሉ ብድር ጠይቀኸው እንዲሰጥህ የሚያደርገውም እንዳይሰጥህ የሚያደርገውም ማን ነው? ረብልዓለሚን፣ አላህ ነው። ለአንተ የተወሰነውን ነገር ማንም ሊገድብብህ አይችልም። ጠየከው አበድረኝ ብለ ችግሩሃል እንዳለው ታውቃለህ ብር የለኝም ማለትና በሩን ዘጋብህ። እችን ቂም ይዘህ መንገድ ላይ ስታገኝ ድሮ አሰላሙ አሌይኩም የምትለውን አኩርፍኸው ብታልፍ፣ አሃ አንተ ቀደር ላይ የሆነ ችግር አለብህ ማለት ነው። ለምን ቀደር የሚባለው ነገር እኔ ከመፈጠሬ በፊት እዚች ምድር ላይ የማገኛቸው ጥሩ ነገሮችም የሚደርሱብኝ መጥፎ ነገሮችም ተወስኖ እንዳለቀ ማወቅ አለብኝ። እርዚቋ አንድ አምስት ሳንቲም እጄ ላይ የምትገባው አላህ እንድትገባ ሲፈልግ ነው። በቅ አላህ ስላለ ነው አደለ የሰጠኝ። አልሐምዱ ሊላህ እንልና ጀዛከላሁ ኸይር እንለዋለን። አላህ ስላላለልኝ ነው አደለ የከለከለኝ። እሱን ለምን ወቅ አላህ ለእኔ ቢለው እኮ ይመጣ ነበር። አሁን ከሰው ጋር ያለ ማህበራዊ ኑሮ ከሙስሊሙም ጋር ከካፊሩም ጋር ጥሩ መሆን አለበት። ጥሩ መሆን አለበት ሲባል ግን ቅድም መጀመሪያ ላይ የጠቀስኩትን ነገር እንዳትረሱ። ሸሪአ ኢስላም የማይደግፈውን ነገር ጥሩነትህን ለመግለጽ መስራት አለብህ ማለት ግን አደለም። ይህን ልንጠነቀቅ ይገባል። ዛሬ ብዙ አስተማሪዎች አሉ ዱአቶች አሉ። አልሐምዱሊላህ ሶሻል ሚዲያ ላይ የዳኢ ብዛት ትታያላችሁ። በሚታየውም ሆነ በሚደመጠው በሚነበበውም ላይ ደስ የሚሉ ሶርስ ያጣቀሱ፣ ምንጭ ያጣቀሱ ጽሁፎች፣ ዳዕዋዎች ከቁርአንና ከሀዲስ ከነ የመጽሐፉ ስንተኛው ክፍል እንደሆነ ገጹ ሳይቀር እየተናገሩ የሚያስተምሩ አሉ። ግን የሰዎችን ልጆች በተለይ ካፊሮችን ወደ እስልምና እንዲገቡ ከሚያደርጉ ጥሩ ነገሮች ቢኖሩ ጥሩ ባህሪ ነው። ጥሩ ባህሪ፣ አንተ የምታንፀባርቃቸው ቻይነት፣ አላፊነት፣ ታጋሽነት፣ ቸርነት፣ አሳቢነት ቀድሞ ተሳታፊነት በችግር ጊዜ መገኘት በጥሩ ጊዜ መገኘት ያንተን በስተጀርባህን እንዲያጠኑ ያደርጋቸዋል። ይሄ ሰው ምንድን ነው? አታ ሙስሊም እንኳ ጀሃነም ውስጥ የሚቀጡ ሰዎች ምግላቸው እዣቸው ደማቸው እንደ ጎርፍ ፈሶ ሄዶ አንድ ዋዚን ፊ ጀሃነም በሚባል መንደር ላይ የተሰበሰባለ። ከዛ እየተነሳ ይሰጠዋል። መራራነቱ ወደር የሌለው መርዛማነቱ ወደር የሌለው ወከዛሊከ ሃይ እንትኑ ግለቱ ያኒ ሙቀቱ ወደር የሌለው የመጨረሽ በመጨረሻው የሙቀት ደረጃ የጋመና የጋለ ውሃ ይሰጠዋል። አንዴ ሲጠጣው ሆድቃውን በጣት ሰው ያወጣለታል።

እግሩን ሰቅሎ የሚስቅና የሚደሰት ያንንም ጥፋቱን ለመድገም ጥረት የሚያደርግ ማለት ነው። ካጢእ ሙኽቲ ማለት ደግሞ እንደ አጋጣሚ እንደ ሰው እንደ ሙእሚኖች እንደምንሳሳተው ከሙእሚኖቹ አላህ ይመድበንና ያ ሙኽቲ ይባላል። ካጢእ ግን ሙጅሪሙ ነው። ኢለል ካጢኡን አለ አላሁ ጀለ ዋላ። አገላለጹን ይውልኝ ቁርአንና አገላለጹ ثم قال سبحانه وتعالى ቀጥሎ ምንድነው የሚለው

እሱ በፈለገው ነገር መማል ስለሚችል ስብስብ ባደረገና ኦቅሲሙ ቢማቱም ሲሆናል። በምታዩት በምታውቁት ነገር በሙሉ መልላችኋል አለ። ወማላቱም ሲሩን በማታዩትም እምላለሁ አለ። የምናየው ዱንያ ነው፣ የማናየው አኸራ ነው። የምናየው ሰውን ነው፣ የማናየው ጅኒን ነው። የምናየው ሰውን ነው፣ የማናየው መላይካ ነው። የምናየው ሰውን ነው፣ የማናየው አላህን ነው። ኢላ ኸሪያ፣ በምታዩትም በማታዩት ምን ቀረ ታዲያ? አሁን ላይ ማለት በምታዩትም በማይታዩትም እምላላችኋለሁ። ለምን ማልክ? ያረበና ኢነሆ ለቀውሉ ረሱሊን ከሪም የማልኩላችሁ ነገሩ ከበድ ያለ ስለሆነ ነው። ብድብምዬ በሚገባችሁ አማርኛ ያስረዳዋችሁ አላህ ባይመልም፣ ንግግሩ እውነት ነው። አይልቁርአኑ ይሄ ቁርአን